በዛሬ ቪዲዮችን ላይ ከጣናነሽ ሁለት ጀርባ ያሉ አስደናቂ የሆኑ ቴክኖሎጂዎችን የምንመለከትበት ነው። በጣም የገረመኝ ነገር እስካሁን እንግዲህ እቺ ጀልባ ባለፈችበት ከተሞች ላይ በሙሉ በርካታ ግርግሮችን፣ ሰዎች ቪዲዮ ሲቀርጹ፣ ሲደሰቱ፣ ሲገረሙ ተመልክታቸዋል። ታዲያ በዓለም ላይ ምን አይነት ግዙፍ ነገሮች በመንገዶች ላይ ተንቀሳቅሰዋል ብዬ ጠይቄ ነበር። በሚያስገርማችሁ ሁኔታ ቤቶች ሲንቀሳቀሱ ነበር። ባቡር ጣቢያዎች ደግሞ ወደ ታይዋን ከሄድን ሙሉ በሙሉ ሲንቀሳቀሱ ተመልክቻለሁ። ይሄ በእጅጉ የሚያስገርም ነገር ነው። በመቀጠልም ደግሞ በዓለም ላይ የተንቀሳቀሰው ግዙፍ የሆነ ነገር ምንድን ነው ብዬ እጠይቃለሁ። እሱንም የምንመለከት ይሆናል። በዓለም ላይ የተንቀሳቀሰው ግዙፉ በመንገድ ላይ የሄደው ነገር ምንድን ነው? እስቲ ገምጡ፣ በኮመንትም አስቀምጡል። ስለ ጣናነሽ ሀሳብ አስተያየታችሁን እያስቀመጣችሁልኝ በጣም ያስገረመኝ ደግሞ በቅርቡ ሳውዲ አረቢያ ከጅዳ ወደ ሪያድ ስትወስደው የነበረው ሪታየር ያደረገ ወይም ስራ ያቆመው የቦይንግ 777 አውሮፕላን ተመሳሳይ ክስተት ተመልክቻለሁ። በሀገራቸው ላይ በርካታ ሰዎች እየወጡ ሲመለከቱት። ምክንያቱም አውሮፕላን ክንፎቹን አቶ መንገድ ላይ በተሳቢ መኪና ሲሄድ ብዙ ሰው በየቀኑ የሚመለከተው ነገር አይደለም። በዚህ ቪዲዮችን ላይ እነዚህን የኦቨርሳይዝድ ሎድ የሆኑ ካርጎዎች እንዴት እንደሚንቀሳቀሱ በመንገድ ላይ የምንመለከት ይሆናል። ከጣናነሽ ሁለት ጀርባ ያለውንም አስደናቂ ቴክኖሎጂዎች እንመለከታለን። እስከ ቪዲዮ መጨረሻው ድረስ ይጠብቁን። እዚህ ቻናል ላይ ደግሞ 200 ሺህ ሰብስክራይበር ልንደርስ ትንሽ ጊዜ ነው የሚቀረን። ሰብስክራይብ፣ ላይክ እያደረግን ወደ ቪዲዮችን እንገባለን። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ሥራ በተቀላጠፈና ዘመናዊ መንገድ ገንብቶ ባጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ሥራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955928986 ወይም በ0910509841 ላይ አሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት በዚህ ቪዲዮችን ላይ አስደናቂ የማይታመኑ ግዙፍ እቃዎች በዓለም ላይ በየብስ እንዴት እንደሚጓጓዙ እንመለከታለን። በዚህም ቪዲዮ ላይ ታዲያ ከአፍሪካ እስከ እስያ ከአውሮፓ እስከ አሜሪካ ድረስ በመጓዝ የዓለማችንን ትልልቅ እቃዎች፣ አውሮፕላኖች፣ ሮኬቶች፣ መርከቦች እና ግዙፍ ቅርጻ ቅርጾች እንዴት በከፍተኛ ጥንቃቄ እና በሚያስገርም ምህንድስና እንደሚጓጓዙ እንመለከታለን። ከሁሉም በላይ ደግሞ የሀገራችን ኩራት የሆነው የጣናነሹ ሁለትን ታሪካዊ ጉዞ ከምንጊዜውም በላይ በዝርዝር እናያለን። በመጀመሪያ ከመጠን በላይ ጭነት ወይም ኦቨርሳይዝ ሎድ ስንል ምን ማለታችን ነው? ማንኛውም ጭነት ከመደበኛው የህግ ገደብ ማለትም ከ2.5 ሜትር ስፋት፣ ከ4 ሜትር ከፍታ ወይም ከ18 ሜትር ርዝመት የሚበልጥ ከሆነ ከመጠን ያለፈ ተብሎ ይመደባል። እነዚህ ጭነቶች በተራ ዋሻ ውስጥ ማለፍ፣ ከድልድዮች ስር መሹለክ፣ ወይም በተለመዱ መታጠፊያዎች ላይ መታጠፍ አይችሉም። ስለዚህ እያንዳንዱ ጉዞ የራሱ የሆነ ልዩ እቅድ ይፈልጋል። አገራችን ላይ እንደተመለከታችሁት፣ ቀጣይ ደግሞ በሳውዲ አረቢያ ላይ ቦይንግ 777 በመኪና ተጭኖ ሲያልፍ በርካታ ሰዎች ሲመለከቱት፣ ብዙ የሚያጅቧቸው ሰራተኞች ደግሞ አብረዋቸው በዝግታ ሲንቀሳቀሱ ከተመለከታችሁ፣ በርካታ ቁልፍ መሳሪያዎች ያስፈልጋሉ። መኪኖች፣ ከፍተኛ እቅድን ማቀድ። ስለዚህ ቁልፍ መሳሪያዎቹ ምንድን ናቸው? ባለብዙ አክስል ተሳቢዎች ወይም መልቲ አክስል ትሬለርስ ይሰኛሉ። እስከ 150 እና 200 ቶን መሸከም የሚችሉ የጭነቱን ክብደት የሚያከፋፍሉ ተሳቢዎች ማለት ነው። በቀጣይ ደግሞ በራሳቸው የሚንቀሳቀሱ ሞዱላር ተሳቢዎች አሉ፣ ወይም ኤስፒኤምቲስ ይሰኛሉ። እነዚህ በኮምፒውተር የሚቆጣጠሩ በመቶዎች የሚቆጠሩ ጎማዎች ያሏቸው ማሽኖች ሲሆኑ ግዙፍ እቃዎችን ሚሊሜትር በማይደርስ ጥንቃቄ ያንቀሳቀሳሉ። ሌላኛው ደግሞ በጣም ወሳኝ የሆኑ መኪኖች ናቸው። እነዚህ መኪኖች እነዚህን ግዙፍ ሸክሞች ተሸክመው የሚሄዱ ናቸው። በዓለም ላይ ያሉ ቶፕ የሚሰኙት የሜርሴዲስ አክትሮስ ወይም ቮልቮ ኤፍኤች 16 ያሉ ከ600 እስከ 800 የፈረስ ጉልበት ያላቸው ተራራን የሚገፉ መኪኖች ናቸው። ሌላኛው ደግሞ ሃይድሮሊክ ማንጠልጠያ ነው፣ ወይም ሃይድሮሊክ ሰስፔንሽን መንገዱ ወጣ ገባ ሲሆን ጭነቱ ሳይዛነፍ ቀጥ ብሎ እንዲጓዝ የሚያደርግ ቴክኖሎጂ ነው። ታዲያ ይህንን ጉዞ ከማድረግ በፊት መጀመሪያ እቅዶቹ ወረቀት ላይ ማለፍ አለባቸው በየት ይካሄዳሉ የሚለውን ጨምሮ። ከጉዞ በፊት መሐንዲሶች የመንገዱን ትሪዲ ሞዴል ይሰራሉ፣ የድልድዮችን ጥንካሬ ይለካሉ፣ አስፈላጊ ከሆነ የኤሌክትሪክ መስመሮችን ያነሳሉ ወይም መንገዶችን ለጊዜው ያስፋፋሉ። ይሄ ሁሉ በሚሊዮኖች የሚቆጠር ዶላር ሊያስወጣ እና ሳምንታት አልፎ ወራትን ሊወስድ ይችላል። ታዲያ እነዚህ ሁሉ ነገሮች አንድ ኦቨርሳይዝ ሎድ የያዙ መኪኖች ችን ለማሳለፍ የሚደረጉ ናቸው። በሀገራችን የተመለከታችኋት የጣናነሽ ሁለት ጀልባ ከጅቡቲ ተነስታ ወደ ጣና ሀይቅ የምታደርገውን ጉዞ ለመሄድ እነዚህ ሁሉ እቅዶች ያስፈልጓታል። ኖርማል ከሆኑ ተጨማሪ መኪኖች ያስፈልጓታል። በርካታ ሰዎች በዙሪያው ያስፈልጓታል፣ ጎማዎችንም ትጨርሳለች። ወደ ጣናነሽ ከመምጣቴ በፊት በጣም ካስገረሙኝ ኦቨርሳይዝ ከሆኑ ሎዶች በቅርቡ ብዙ ሰዎች ሲገረሙበት ከነበረው በሳውዲ በረሃ ላይ በትልቅ ተሳቢ የተቀመጠን የቦይንግ ሰባት ሰባት ሰባት አውሮፕላን ሲጓጓዝ ነበረ። በቅርብ የሆነ ነው። በ2016ና 2017 የሳውዲ አየር መንገድ ከስራ ውጪ ደረጋቸውን በርካታ ቦይንግ 777 አውሮፕላኖች ወደ ጥራጊ ከመላክ አንድ አስገራሚ ውሳኔ አሳልፈ እነዚህ ግዙፍ አውሮፕላኖች ከ850 ኪሎ ሜትር በላይ በየብስ ተጉዘው ከጅዳ ወደ ሪያድ እንዲደርሱ ነበረ። የአውሮፕላኑ ክንፍ ስፋቱ ብቻውን 61 ሜትር ነበር። ስለዚህ ክንፎቹ ከአውሮፕላኑ ላይ ተነጥለው መጓዝ ነበረባቸው። ይህም ታዲያ በሺዎች የሚቆጠሩ ሰዎችን አንድ አውሮፕላን በበረሃው አውራ ጎዳና ላይ ሲንከባለል ለማየት በመንገድ ዳር ተሰልፈው ነበር። ጉዞ ራሱ አውሮፕላኖቹ ከተገጣጠሙ በኋላ ከሚሰጡት የሙዚየም አገልግሎት በላይ ትልቅ ታሪክ ሆነ። ታዲያ ጉዞ ረጅም ነበረ፣ ከ14 ቀናት በላይ ፈጅቷል። ታዲያ ሲጓዝ መኪኖቹ ብቻቸውን ሳይሆን ፖሊሶች፣ የጥበቃ ኃይሎች፣ በሚያስገርም ሁኔታ በርካታ ሰዎች ይህንን ጉዞ ለመመልከት ወጥተው ነበር። ጋዜጠኞችም ተሳትፈውበት ነበረ። ጉዞ ከሁለት እስከ አምስት ሚሊዮን ዶላር ያስወጣ ነበረ። አጠቃላይ እዛ ቦታ ላይ የተሳተፉትን ሰዎች ክፍያ ጨምሮ። ታዲያ ኦቨርሳይዝ ሎዶችን ማንቀሳቀስ፣ ማጓጓዝ እጅግ በጣም ብዙ ገንዘብን የሚያስወጣ ተግባር ነው። በጣም ነው ያስገረመኝ። ታዲያ ስለ ኦቨርሳይዝ ሎዶች ስጎረጉር በጣም በርካታ ነገሮችን ተመለከትኩ። አንድ ቀልቤን የያዘው የዓለማችንን ክብረ ወሰን የያዘው ትልቅ የተንቀሳቀሰ ነገር እስቲ እንመልከት። እጅግ በጣም ከባድ ነው። በደቡብ ኮሪያ የተጓጓዘው 7100 ቶን የሚመዝነው የኒውክሌር ማመንጫ ክፍል ነው። ከ600 በላይ ጎማዎች ባሉት ኤስፒቲኤም ላይ ተጭኖ ትልቅ ክብረ ወሰንን ሰብሯል ሲንቀሳቀስ። ይሄኛው የዓለም ክብረ ወሰንን እጅግ በጣም ከባድ በመሆን የያዘው ነው። ቀጥሎ ደግሞ እጅግ በጣም ረጅሙን እንመልከት። ከ80 ሜትር በላይ የሚረዝሙት የንፋስ ተርባይን ቅጠሎች ናቸው። እነዚህን ለማጓጓዝ ተለዋዋጭ የመሪ ስርዓት ወይም ዳይናሚክ ስቴሪንግ ያላቸው ተሳቢዎች ያስፈልጋሉ። 80 ሜትር እጅግ በጣም ረጅም ነው። ጣናነሽን ከተመለከትናት የ38 ሜትር ርዝመት አላት። እጅግ በጣም ውዱን ደግሞ እንመልከት። የናሳ ጄምስ ዌብ ስፔስ ቴሌስኮፕ ነው። ዋጋው ከ10 ቢሊዮን ዶላር በላይ ሲሆን ከጉዳት ለመጠበቅ አየር ሙቀትና እርጥበትን በሚቆጣጠር ልዩ መኪና ውስጥ ነበር የተጓጓዘው። በጣም የሚያስገርም ነው። በጣም ብዙ ገንዘብ ነው። በመቀጠልም ደግሞ አሁን ወደ ሀገራችን እንመለስና የሁላችንም ቀልብ የሳበውን እና በታሪክ የሚጠቀስን አንድ ታላቅ ተልእኮ እንመልከት፣ የጣናነሽ ሁለት ጉዞ። ታዲያ ይህንን ያልኩበት አንድ ነገር ምንድነው? በአለም ላይ ረጅም ውድ ከዚህም በላይ ነገሮች ተንቀሳቅሷል። በሀገራችን ደግሞ እንደዚህ አይነት ትልቅ ነገር ሲጓጓዝ አዲስ ነገር ነው። ስለዚህ ያለንን የራሳችንን እንድናደንቅ እጠይቃለሁ። በመቀጠል ጣናነሽ ሁለት ምን ያህል ትረዝማለች ካላችሁኝ 38 ሜትር ርዝመት ሲኖራት 150 ቶን ክብደት አላት። ከ188 እስከ 200 ሰዎችን መያዝ ትችላለች። መዳረሻዋ ደግሞ ወደ ጣና ሀይቅ ጎርጎራ ነው። ለቱሪዝም አገልግሎት ወደ ኢትዮጵያ መታለች። ከጅቡቲ ወደብ ተነስታ እስከ ጣና የምታደርቀው አስደናቂና አስገራሚ ጉዞ በተለያየ ከተማ ላይ አስገራሚ ነገሮችን አስመልክቶናል። የሰዎቹ ሪያክሽኖች በጣም የሚያስገርሙ ሆኖብኝ ነበር። መጀመሪያ እንደጠቀስነው እንደዚህ አይነት ኦቨርሳይዝድ ካርጎዎችን ለማንቀሳቀስ ትልቅ እቅዶችን ይጠይቃል። ስለዚህም በርካታ ሰዎች ይሳተፋሉ። በርካታ ወጪንም ያስወጣል። የተለያዩ የመንገድ መዘጋቶች ሊያጋጥሙ ይችላሉ። ከሚያስፈልጉ ደግሞ ልዩ የሆኑ ያንን ማጓጓዝ የሚችሉ ከፍተኛ የፈረስ ጉልበት ያላቸው አንድ ሁለት ሳይሆን ሶስት በላይ መኪኖች ያስፈልጋሉ። እያንዳንዷ ኪሎሜትር እንደ ጦር እቅድ ታስባ የምትደረግ እንቅስቃሴ ነች። ጣና ሐይቅ ላይም ስትደርስ የቱሪዝም አገልግሎትን ትሰጣለች። ጣና ሐይቅ የብዙ ጥንታዊ ገዳማት መገኛ እና የቱሪዝም ማዕከል ነው። ሐይቁ ላይ የነበረው የትራንስፖርት አገልግሎት ከጣናነሽ ሁለት ጋር ሲወዳደር ያረጀና ዘመኑን ያልዋጀ ነበረ። ህዝብን ከባህር ዳር ወደ ጎርጎራ እና ወደ ገዳማቱ ለማጓጓዝ ደህንነቱ የተጠበቀ ፈጣን ፈጣንና ዘመናዊ መጓጓዣ እንዲኖር ያስችላል። ከጣናነሽ ጀልባ ጋር ተያይዞ በተለያዩ ሶሻል ሚዲያዎች ላይ የተነሱ ጥያቄዎችን ተመልክቻለሁ። አንደኛው ይሄ ነገር ጀልባ ነው ወይስ መርከብ ነው የሚለውን። አንድ አባባልን አስታወሰኝ። መርከቦች ጀልባዎችን ሊሸከሙ ይችላሉ፣ ጀልባዎች ግን መርከቦችን ሊሸከሙ አይችልም። ስለዚህ ምን ልዩነት አላቸው ካላችሁኝ፣ ዘርዘር ላርግላችሁ። ጣናነሽ 38 ሜትር ርዝመት ያላት ሲሆን 150 ቶን ትመዝናለች። መርከቦችን ደግሞ እንመልከት። ጣናነሽ በተጨማሪ የምትንቀሳቀሰው በሐይቅ ላይ ነው። የምትይዘውም እስከ ሁለት መቶ የሚደርስ ሰው ነው። መርከቦችን በአንጻራዊነት ከተመለከትነው በሺዎች የሚቆጠሩ ሰዎችን መያዝ ይችላሉ። እጅግ ረጅም የሆኑ ጉዞዎችን በከባድ ማዕበል ውስጥ መጓዝ ይችላሉ። በውቅያኖስ ላይ ማለት ነው። ታዲያ መርከብ በውቅያኖስ ላይ ይጓዛል። በሐይቆች፣ በወንዞች፣ ከውቅያኖስ በሚያንሱ የውሃ አካላት ላይ ይንቀሳቀሳሉ። የመርከብ ርዝመትም በአብዛኛው ጊዜ የሚጀምረው ከ50 ሜትር እስከ ሰባ ሜትር ነው። ታዲያ ጣናነሽ 38 ሜትር አካባቢ ነች። ስለዚህም በጀልባና በመርከብ መካከል ያሉት ተለቅ ያሉ ልዩነቶች እነዚህ ናቸው። በሶሻል ሚዲያ መርከብ ነች ወይስ ጀልባ ነች ሲባል ተደጋግሞ ስለሰማሁት ነው። በዚህ ቪዲዮ ላይ እንደተመለከትነው ነው በርካታ ግዙፍ የሆኑ ነገሮች በየብስ ላይ ተንቀሳቅሰዋል። ከዛ ውስጥ በትልቁ ልጠራ የሚችለው የህዋና የሮኬት ማጓጓዝን ነው። የናሳ ሳተርን ቪ ሮኬት ክፍሎች ክሮለር በተሰኘ 2700 ቶን በሚመዝን ተንቀሳቃሽ መድረክ ላይ ነበር የሚጓጓዙት። ይህም አንድ ህንፃ ሌላ ሰማይ ጠቀስ ህንፃን ተሸክሞ ሲሄድ እንደመመልከት ነው። ሌላኛው ደግሞ የጥበብና የቅርጻ ቅርጽ ስራዎች ናቸው። በጣም አስገራሚው ምሳሌ በ2012 የስፔስ ሸትል ኢንዴቨር መንኮራኩር በሎስ አንጀለስ ከተማ ጎዳናዎች ላይ የተጓጓዘበት ነበር። መንኮራኩሩ እንዲያልፍ የከተማዋ ኤሌክትሪክ መስመሮች እና ዛፎች ለጊዜው ተነስተው ነበረ። እነዚህ ተልእኮች ከምህንድስና በላይ ናቸው። ሌላኛው ስለዚህ ቪዲዮ ሪሰርች በምሰራበት ሰዓት በእጅጉ ያስገረመኝ ቤቶች ሲንቀሳቀሱ ተመልክቻለሁ። እጅግ በጣም ግዙፍ የሆኑ ቤቶች። እስቲ እናንተም ተጋበዙልኝ ተመልክታችሁት፣ ሀሳብ አስተያየታችሁን በኮመንት አጋሩኝ። አሁን በመቀጠል የምነግራችሁን ደግሞ ሁለት ሶስት ጊዜ ብመለከተው ላምነው ያልቻልኩትን ትልቅ ጉድ ነው። ይሄ የሆነው እንግዲህ ታይዋን ውስጥ ነው። አንድ ሙሉ የባቡር ጣቢያ ሲንቀሳቀስ ወይም ተነስቶ ወደ ሌላ ቦታ ሲሄድ ነው። በጣም የሚያስገርም ነው። ይሄ የድሮ ባቡር ጣቢያ 2018 ላይ 10 ሜትር ወደ ጎን አንቀሳቅሰውት ነበር። ይህን ማድረግ እንግዲህ እጅግ ከባድ ነገር ነው። ታዲያ ከዚህም ክስተት በኋላ አንድ አባባል ተፈጥሮ ነበረ ሞቭድ ኤ ቢልዲንግ ዊዝአውት ሙቪንግ ኤ ብሪክ የተሰኘ በጣም የሚያስገርም ነገር ነው። በዚህ ቪዲዮአችን ላይ እንደተመለከትነው ግዙፍ የሆኑ ነገሮች ሲንቀሳቀሱ ተመልክተናል። በጣም የሚያስገርም ሆነው አግኝቼዋለሁ። ስለ ጣናነሽ ሁለት ያላችሁን ሀሳብ፣ አስተያየት እንዲሁም ሌሎች ስለ ቃኘናቸው ቴክኖሎጂዎች እንድታስቀምጡልን እጠይቃለሁ። ከዚህ ቪዲዮ የምንማረው ግዙፍ ትራንስፖርት ከባድ እቃዎችን ስለ ማንቀሳቀስ ብቻ አይደለም፣ የማይቻሉ የሚመስሉ ችግሮችን በብልህ ምህንድስና ስለ መፍታት ነው። እነዚህ ጉዞዎች የሰው ልጅ ሎጂስቲክስን የወደፊት ጉዞን ያሳያሉ። ትክክለኛዎቹ መሳሪያዎች፣ ቡድኖች እና እቅድ ካሉ ማንኛውንም ነገር ማንቀሳቀስ እንደሚቻል እርግጥ ነው። ስለዚህ በሚቀጥለው ጊዜ ኦቨርሳይዝ ሎድ የሚል ምልክት ካያችሁ ይህንን አስታውሱ። ምናልባት መርከብ፣ አውሮፕላን ወይም ቀጣይ የህዋ ቴሌስኮፕ ተሸክሞ ሊሆን ይችላል። ባላችሁበት ሁሉ ሰላማችሁ የበዛ ይሁን። የዛሬው ቪዲዮአችን ይህንን ይመስል ነበር። እንደተመለከታችሁት በርካታ ትላልቅ የሆኑ ነገሮች በመንገዶች ላይ ሲንቀሳቀሱ ተመልክታችኋል። በእርግጠኛነት ቤት ሲንቀሳቀስ እንዲሁም ግዙፍ የሆነ የባቡር ጣቢያ ሲንቀሳቀስ ስትመለከቱ በእጅጉ ደንግጣችኋል፣ ተገርማችኋል። እኔም እንደዛ ነበረ። ለዛ ነው ይህንን ቪዲዮ በቴክ ቅምሻ መልክ ቀንጨብ ቀንጨብ አድርጌ ያቀረብኩላችሁ። በእርግጠኝነት ከተገረማችሁ ሀሳብ አስተያየታችሁን ኮመንት ላይ ጥላችሁልኝ እመለከተዋለሁ። በቀጣይ የቴክ መጨረሻ የቴክ ሪቪው፣ የቴክ ትራቨል ፕሮግራሞቻችን ላይ እስከምንገናኝ ሰብስክራይብ እያደረግን የደውል ምልክቷን በመጫን